በአግባቡ ኑሮውን ሊመራ የሚችል አስተማማኝ ደሞዝ የላቸውም። የመኖሪያ ቤት የላቸውም። ሙያቸውም በጣም በርካታው ሰው አያከብረውም። አሁን ቀረጥ ነፃ ከደሞዝ ግብር ቢቀነስ አላችሁ፣ መኪና ነፃ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኳ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ያስገባ አላችሁ፣ አብሮ አይሄድም። 40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ። እንኳን ደስ አለው ዲኤምሲ ሪል ስቴት የርሶን አቅም በመገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል። በክፍያ ምክንያት ፍጹም ሳይጨነቁ 40%ቱን በሁለት ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም እያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ እድል አቅርቧል። ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%ቱን ማለትም 4 ሚሊዮን ሚሊዮን ብር በ3 ዙር በ2 ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ። እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ። ልብ ይበሉ። እነዚህ ቤቶች በለቡ መብራት ኃይል እየተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጡ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። DMC Real Estate የኔ ጥያቄ መምህራንን የሚመለከት ነው። በአብዛኛው በአሁኑ ሰዓት መምህራን በአግባቡ ኑሮውን ሊመራ የሚችል አስተማማኝ ደሞዝ የላቸውም። የመኖሪያ ቤት የላቸውም። ሙያቸውም በጣም በርካታው ሰው አያከብረውም። ይህ ሁሉ ነገር ደግሞ ስንመጣ ከሕክምና ከደህንነት፣ ከሞራል፣ ከቴክኖሎጂ አጠቃቀም ከዛ በተጨማሪም ደግሞ መንግስት ያወጣው ያጸደቀው የጄጅ ክፍያ በወቅቱና በሰዓቱ እየተከፈላቸው አይደለምና፣ ይህንን ነገር መንግስት በዘላቂነት ለመፍታት ምን አስቧል? ሁለተኛው ጥያቄ ለትምህርት ቤቶች ከሚመደብ በጀት አንጻር ነው። አሁን ላይ ያለው የትምህርት ቤቶች በጀት በ1996 ዓ ም የተጻፈ መመሪያ ነው። ለአንድ ተማሪ አስር ብር ይመደብለታል። በ1996 ዓ ም አንድ ደስታ ወረቀት 30 ብር ነበር። አሁን ላይ ደግሞ 1300 ብር ነው። ስለዚህ በጣም በርካታ ትምህርት ቤቶች አስተማማኝ በጀት የላቸው። አስተማማኝ በጀት ከሌላቸው ደግሞ ጥሩ ትምህርት ሊሰጡ አይችሉም። እኔ ከተማ አካባቢ ያሉ ትምህርት ቤቶች ሳይሆን ምናልባት ክቡር ዶክተር አብይ ወደ ታች ያሉ ገጠራማ ቦታዎች ምንም አይነት ብጀት ሄደላችኋል። ስለዚህ እነዚህን ትምህርት ቤቶች ከመደንገፍ አንጻር መንግሥት ምን ያሰበው ነገር አለ? ከዚህ በተጨማሪ ከትምህርት ቤቶች ቦታ አንጻር ካርታ፣ የይዞታ ደብተር እንዲመቻችላቸው ከማድረግ አንጻር ምን የታሰበ ነገር አለ ነው ያሉት። ጥያቄዎች እነዚሁ ነው። እሱን ሳላመሰግን ደግሞ መሄድ የሌለብኝ ሀሳብ ስላለ ሰዓት እንዳልበላ አንዲት ደቂቃ ሐሳቤን እገልጻለሁ። አባይ በተገቢው መንገድ እንዲገደብ፣ የበጋ መስኖ በተገቢው መንገድ ተግባራዊ ተደርጎ ኢትዮጵያ ስንዴ ኤክስፖርት እንድታደርግ፣ የኮሪደር ልማት በተገቢው መንገድ በሀገር ደረጃ እንዲስፋፋ የተለያዩ ኢትዮጵያን አንድ ሊያደርጉና ያኮሩ የሚችሉ ጥሩ ጥሩ ስራዎችን በመስራት ወት እና ቴክኖሎጂ በተገቢው መንገድ እንዲስፋፋ በማድረግ ወት ምናልባት ቤቱ ክብር ቢሰጥልኝ ደስ ይለኛል። አንድ ጊዜ አጨብጭቡልኝ ማለት ነው። ምክንያቱም እኛ ኢትዮጵያውያን መሄድ ካለብን ጥሩ ነገሮችን አፕሪሺት አድርገን መስተካከል ያለባቸውን ደግሞ ሀሳብ ሰጠን የመፍትሄ ሀሳቦች ስንሆን መሪዎቹም ይበረታሉ፣ ይመጣውም እንደዛው ማለት ነው። አሁን ቀረጥ ነፃ ከደሞዝ ግብር ቢቀንስ አላችሁ፣ መኪና ነጻ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ አገር መኪና ቢያስገባ አላችሁ። አብሮ አይሄድም። መኖር ያቃተው እንዴት ያስገባል መኪና? እውነታቸውን ነው። መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፈቀድልን አላችሁ። አስር ሰውም ሊሆን ይችላል። ያ ሰውዬ ስንነጋገር ግን በወልንየው ጉዳዩን ጉዳዩ እኔ በህይወት እያለው መምህራን 70 80% መኪናቸውን ነድተው ሃይ ስኩል በር ላይ አቁመው ሲያስተምሩ ከማየት በላይ ለእኔ ደስታ የለም። ይሄን ለማየት ብታደር ከምንም በላይ የሚፈልገው ጉዳይ ነው። ይሄን ለማድረግ ግን ምን እየሰራን እንደሆነ ውስጥ ውስጡ አነሳላችሁና እነዚያ ጉዳይ ሲመለሱ ነው ምላሽ እያገኘ የሚሄደው። ትናንትና ወዲያ ገደማ ነጋዴዎች ጋር ውይይት ነበረኝ። ዘሆል ነጋዴ ያነሳው ልክ እናንተ ደሞዝ እንዳላችሁት ግብር ቀንስልን። ዘሆል እዚያ ግብር ቀንስልን፣ እዚህ ደሞዝ ጨምርልን። አንድ አገር ነው። ግብር ይሰበሰባል፣ ከሱ ይጨመራል። ካልተሰበሰበ አይጨመርም። ከየት ይመጣል? ሀሳቡ ግልጽ ነው? እነዚህን ጉዳዮች ከሌሎች ዘርፎች ጋር ደምረን ብናይ በፖሊሲ፣ በስትራቴጂ፣ በእቅድ ብናይ ነው የሚሻለው። ፒስ ሚል በሆነ መንገድ እየተናገርን ብንሄድ ከሆነ ጊዜ በኋላ መታችሁ፣ ባለፈው ግብር ቀንስ ብለን ነበር፣ ነፃ ህክምና ብለን ነበር አልመለስከውም እንዳትሉኝ የሚሻለው ይዣቸው አለው በማዕቀፍ እናያቸው እንደ ሀገር። ነገር ግን ደሞዝ በሚመለከት ሁለት ሺዎች አሉ። አንደኛው በዚህ አመት በያዝነው አመት መጠነኛ ደሞዝ እንጨምር ሲባል ምን ያክል ነው ኮስት የሚያደርገን እንደ ሀገር ስለሆነ የሚጨመረው 70፣ 75፣ 80 በሚል በኦፕሽን ቀረበ የሚጨመረው ደሞዝ እንደምታውቁት በስኬል ለምሳሌ 30 ሺህ ማገኝ ከሆነ ቴን ፐርሰንት ሲባል በስኬል ልክ እንዲጨምር ታች ያለው ደግሞ በሚያገኘው ልክ እንዲጨምር የሚል ካቢኔ ቀረበ እና ግማሹ ካቢኔ አባላት ተቃወሙ። ትክክል አይደለም፣ ችግር የሁሉ ነው፣ ታች ግን ይብሳል። 2000 ብር 1000 ብር እየበሉ ቤተሰብ የሚያስተዳድሩ ሰዎች ስላሉ በስመ የደሞዝ ክፍያ ሃይራርኪያል በሆነ የሚከፈለው መንገድ ከሄድን ታቹ ስለሚጎዳ ከኛ ከሚኒስትሮቹ ወይም ከፍተኛ ተከፋይ ከሆኑት ይቀንስና ታች እናስፋዋል። ታች ዝቅተኛው የመንግስት ተከፋይ 1700 አካባቢ ነበር። 300% ጨምረን 4800 ገባ። ይሄ በሚሆንበት ሰዓት ሰባ ሰባ አምስት ሰማንያ የነበረው አጠቃላይ ሀገራዊ ጭማሬ ዘጠና አንድ ቢሊዮን ይገባል ተባለ። ፐርሰንቴጁ ስላደገ ይሁን ይግባ። ታች ያለው ከሚራብ ላይ ያለው ይቆያል። ለሁሉም ብናደርግ ጥሩ ነበር። ለሁሉም ካልቻልን ግን ሞይ ተጎዳውን ብንደግፍ ይሻላል ነው ሀሳቡ የነበረው። ይሄን የሚጠላ መምህር ያለ አይመስለኝም። ይህ ተከፋይ ነው የማይከፈላቸው ደግሞ አሉ። ደሞዝ የማይከፈላቸው ለምሳሌ አርሶ አደር አለ መድኃኒት አለ ሴፍቲኔት አለ 340 350 ቢሊዮን ብር ኢትዮጵያ ደጉማለች በዚህ ዓመት። በአንድ በኩል ደሞዝ፣ በሌላ በኩል ነዳጅ፣ ማዳበሪያ፣ መድኃኒት፣ ሴፍቲኔት ድጎማዎች ደግሞ 350 ቢሊዮን ወስደዋል። ያን እንዳለ ወስደን ደሞዝ ብናደርገው እናንተ ደስ ይላቸዋል። አርሶ አደር ይከፈዋል። አርሶ አደር ከከፋው ግን ዋጋ የለውም፣ የእናንተ ገደል ገባ ማለት ነው። እንዳለ ወስደን ለኛ ሰራተኞች ብንከፍል ደሞዝ ከፍ ይላል፣ ግን በታክሲ ምክንያት የሚሰቃዩ ሰዎች ነዳጅ ካልደጎምን መንቀሳቀስ የማይችሉ ሰዎች አሉ። ምን አለ ታዲያኛ 91 ቢሊዮን ለኛ ሰራተኞች፣ ሶስት መቶ ደግሞ ለመላው የኢትዮጵያ እዛ ውስጥ እነሱ ይጠቀማሉ። የህክምና መድኃኒት ሰብሲዳይ ሲደረግ ለእናንተም ለእኔም ጭምርም የሚደረገው ነዳጅ ሲደረግ ለእኔም ለእናንተም የሚደረገው ማዳበሪያ ሲደረግ ለእኔም ለእናንተም የሚደረገው በቀጥታ ባንቆጥረውም በተዘዋዋሪ ማለት ነው። ጥያቄያችሁ ግን አንደኛ ሌጅትሜት ነው፣ ሁለተኛ ደግሞ ብዙዎቻችሁ የምታነሱት ለፖለቲካ ለቅንጦት ሳይሆን የሰርቫይቫል ጉዳይ አድርጋችሁ ነው። አጣጥመን ለመሄድ ማክሲመም እንሰራለን። ደሞዝ አሁን ብንጨምር ለምሳሌ ለመምህራን ስፔሻል አድርገን 30 40 ፐርሰንት ብንጨምር አሁን ከሚያገኘው ብለን ብንጨምር ችግሩ ይፈታል ወይ አይፈታም የእናንተ ችግር በደሞዝ ጭማሬ ብቻ የሚመለስ ጉዳይ አይደለም ሰውየው አንድ ቁና ገብስ ይዞ ሙያተኛ ጋር ይሄዳል ሙያተኛ ጋይድና ይኸውልህ አንድ ቁና ገብስ አለኝ፣ ከዚህ ውስጥ ለዳቦ ለገንፎ እህል ለቆሎ ለጠላ እህል ስለምፈልግ ይሄንን በዚያ መልክ አስተናርተ ስጠኝ ይለዋል። አንድ ቁና ነው። ዳቦ አለ፣ ቆሎ አለ፣ የገንፎ እህል አለ፣ የጠላ እህል አለ። ፍላጎቱ ብዙ ነው እና ሙያተኛው ወይ ፍላጎትን ቀንስ፣ ወይ ገብሱን ጨምር አለው። ያለኝ ይሄ ነው። እንዴት አድርጌ ልጨምር ሲለው ሁለት ምርጫ አለ። አንደኛው ምርጫ አሁን ያለ አንድ ቁና ስለሆነ ለዳቦ ብቻ ወይም ለገንፎ ብቻ ላዘጋጅልህ። የለም የዳቦም የገንፎ ፈልጋለሁ ካከ ደሞ አትብላውን የያዘውና ዘንድሮ ዝራውና በሚቀጥለው አምስት ስድስት ቁና ሲሆንልህ ያኔ ይዘሆና አለው ይባላል። እናንተ ግን እንዳዋቂ እንደ ልባም ሰው ማሰብ ያለባችሁ ጉዳይ ገበታ ላይ ያለው ሶስት እንጀራ ከሆነ እኛ አስር ሰዎች ከሆነ እዚሁ ገበታ ላይ ያለውን እንጀራ ነው የምንሻማው ሶስቷን ለአስር። ልባም ሰዎች፣ ለትውልድ የሚያስቡ ሰዎች በተለይ መምህራን ሲሆኑ ማሰብ ያለባቸው እንዴት ገበታው ላይ ያለውን ማድ አምስት ስድስት ሰባት አስር እናድርገው፣ ገበታውን እናስፋው እንጂ ያለችውን ብንሻማ፣ እሷን ብንቀራመት እኛም በደህነት ልጆቻችንም ከዛ የባሰ ድህነት ይጠብቃቸዋል። ገበታ ማስፋት በምርት ነው የሚመጣው፣ በከንቱ አይመጣም። እሱ ላይ አብረን አብረን መስራት ይኖርብናል። የመጀመሪያው ማቀፍ ምንድን ነው? አጠቃላይ በሀገር እንየው። ነፃ ነፃ ነፃ ነፃ ያልኩት ጉዳይ ለናንተ ብቻ አይሆንም። በሀገር ማቀፍ እናያለን የትምህርት ኮሚሽን የተባለው መከራ እየበላን ያለ ነው። ተቋም ሪፎርም ለማድረግ ነው ብዙ አይነት ሰው ነው ያለው እና ሌላ በሽታ ከምንጨምር ባሉን ተቋሞች ውስጥ ስራችን አዘምነን፣ የመምህራን ጥያቄ ደግሞ እንደዚህ መነጋገር እስከቻለን ድረስ ማናውቀው ጉዳይ አይደለም፣ እየፈታን ብንሄድ ነው የሚሻለው በሚል ማዕቀፍ ውስጥ ብናየው እዚያ የቀሩት እሳ ሁለተኛው ማዕቀፍ አሰራራችን፣ ህጋችን፣ ስትራቴጂያችን እንፈትሽ። ትናንት በነበረን እውቀት በነበረን አንደርስታንዲንግ የሰራናቸው ጉዳዮች ያጎደሉት ጉዳይ ካለ እንፈትሽ። ለምሳሌ ከፖሊሲ ጋር አያይዞ ወንድም ያነሳቸው ጉዳዮች፣ ባለፈው ታስታውሱ ከሆነ አማርኛ እንደ ሰብጀክት ለማትሪክ ይቀርብ ነበር ታውቃላችሁ። ይሄ ለአማርኛ ቋንቋ ተናጋሪዎች የሚያዳላ ነው። ሌሎች ከአማርኛ ውጭ ቋንቋ የሚናገሩ ሰዎች ተጎድተዋል ተብሎ ነው የቀረው። ጭቅጭቆ የነበረው እንደዛ ነው። አሁን ደግሞ ኦሮምኛና አማርኛ ነው ማቲክ ብናስገባ፣ ወላይታ ተጎዳው አይልም ወይ? ትግራዋይ ተጎዳው አይልም ወይ? ሱማሌ አይልም ወይ? አፋር አይልም ወይ? ሁሉንስ እንችላለን ወይ? እንዴትስ እናጣጥመው? ማሰብ ይፈልጋል። ምክንያቱም ለሁሉ አክሽን ከሌላው ግን ጥያቄ አለ አሁን በቅንነት ነው ወንድሜ ያነሳው ገብቶኛል ምንም ችግር የለበት ማሳቡ ጥሩ ነው ይሄን ግን ይሁን ብንል እዚሁ ጋር ነው ያለው ሶማሌ ወንድማችን እኛስ ይላል ወደዛ የገባን ስንይ ዳይቨርሲፋይድ ቋንቋ ስላለን ያዋጣናል ወይ አንድ ቋንቋዎቹ ደግሞ እንዳይሞቱና አገር በቀል ቋንቋዎች እያደጉ ደግሞ እንዲሄዱ እንዴት እንስራበት የእሱን ኮንሰል ለመመለስ ይሄ መፈተሽ ይፈልጋል ዝም ብዬ አውትራይት የምናገረው ጉዳይ አይደለም በደንብ ማየት አለብን። ከመምህራን ሙያ ብቃት ጋር ስልጠና ጋር ከትምህርት ፍኖተ ካርታችን ጋር ስትራቴጂያችን ጋር ያነሳቸው ጉዳዮች ፍተሻ ይፈልጋሉ መዋጮ መዋጮ እናንተ ሳታቁ ከደሞዛችሁ በቀጥታ የሚቆረጥ ከሆነ ስህተት ሳይሆን ወንጀል ትክክል አይደለም። እናንተን ሳያማክሩ መቁረጥ ማንም ሰው አይችልም ደሞዝ እኮ የግል ሀብታችሁ ነው አማክሯችሁና ናዋጣ ካላችሁ ብቻ ነው የሚደረገው። መዋጮ ግን ያስፈልጋል ወይ አያስፈልግም ያላችሁ እንደሆነ ምርጫ የእናንተ ነው። ግዴታ አይደለም። እኔ በመዋጮ ነው ይሄን ግቢ የሰራሁት። ትናንት ሳይንስ ሙዚየም የሰራሁት በጣም አብዛኛው ነገር እንደዛ ነው። እንኳን እናንተ የውጭ ሰው እያዋጣ ስለሆነ ለምን፣ ያለን ሪሶርስ ውስን ነው ተሻምተን ካላመጣን በቀር ስራን ሰላም ወንጪ ጎርጎራ አላላኬላ ጨበራ ምናምን የሚባለው በሙሉኩ መዋጮ ነው። እሱ ሁሉ ይቀራል ማለት ነው። መዋጮ ግን አምነን ፈቅደን ወደን በአቅማችን ልክ የምናደርገው እንጂ በጅምላ የሚቆረጥ መሆን የለበትም። እንፈትሻለን። ይህንን ጉዳይ እንፈትሻለን። የፖሊሲ ውይይት ላይ መምህራን ቢሳተፉ እንፈትሻለን። ይህን በሚመለከታቸው ጉዳይ ላይ ለማወያየት ዝግ ነበር ወይ እስካሁን ያለው ሁኔታ? ከነበረስ እንዴት እናሻሽለው ይለውን እንፈትሻለን። ግን ማወቅ ያለባችሁ ነገር ሕግ አውጪ፣ ሕግ ተጓሚ፣ ሕግ አስፈጻሚ ባል ተቋማት አሉ። እዚህ ውስጥ አትሻሙ፣ እናንተ ቦታችሁ እሱ አይደለም። ያን አዋጅ እኔ እጄን ሳላወጣ ጸደቀ እንዳትሉ አዋጅ አጽዳቂ ባለቤት ስላለ እሱ ያጽድቅ እኔ ግን ለምን አልወያይበትም? ለምን አልመክርበትም? ሀሳብ አለኝ ስትሉን እንፈትሽ። እንዴት እንዳርገ እንደምንችል ያን ፕላትፎርም እንደምንፈጥር እኔ አሁን ቴክኖሎጂ ስላለ ቨርቹአሊ ማድረግ ይቻላል፣ ችግር አይደለም። ብዙ ሀሳቦቻችሁ ጠቃሚ ስለሚሆን አሰራራችንም ፈትሸን፣ ህጋችንም ፈትሸን የጎደለ ካለ እየሞላ እንሂድ። ማህበራዊ ጉዳይ ላይ፣ የትምህርት ፖሊሲ ላይ በእንደዚህ አይነት ጉዳይ መፈተሽ ያለባቸው ህጉን፣ አስተራሩን፣ እስትራቴጂውን አይተን የማይጣረሱ ጉዳዮች ከሆኑ የምናያቸው ይሄ የሚጨምረው የትምህርት ቋንቋ ብቻ ሳይሆን ትምህርት የምንሰጥበትን መንገድ ጭምር ነው። ለምሳሌ ጃፓን እስከ አስር አመቱ ድረስ ተማሪ ፈተና የሚባል ነገር የለም። ኤክስ እና ራይት የሚባል ነገር የለም። ጀጅመንት የለም ሟል ህጻናት። ከዛ ደግሞ ቢያንስ ከአንድ እስከ አራት ሲማር ፈተና ተፈትኖ ራይት ኤክስ አይደረግም። የጃፓኖች ዋነኛ ዓላማ፣ አንድ ሰው የሚሰራበት ዋናው እድሜ ይሄ እድሜ ነው። ከዛ በኋላ ብዙ መረጃ እየጨመረ ይሄዳል እንጂ ፋውንዴሽኑ ዚጋ ነው ያለው። ዚጋ መማር ያለበት አንደኛ ቲም ወርክ፣ ከጓደኞቹ ጋር በጋራ መስራት መደማመጥ መተጋገዝ፣ ተፈጥሮን ማድነቅ፣ ኃላፊነት መውሰድ ነው ማስተማር ያለብን ብለው አልጋ ያስነጥፏቸዋል፣ ሽንት ይጸዳሉ፣ ግቢያ ያጸዳሉ። አበባ በሆነ በሆነ ሰበብ አበባ ቆርጠው አንዱ ጓደኛ ለአንዱ ጓደኛ ይሰጣል። አቲቲዩድ ላይ ይሰራሉ እና ጃፓኖች መጀመሪያ ነው መሰራት ያለበት። ኤርሊ ቻይልድ ሁድ ላይ ስራ ያስፈልጋል። እዛ ያልተገነባ ሰው ብላሽ ነው ብለው ያምናሉ። ምን እንማራለን ከዚህ? አሁኑኑ ዛሬ እንጀምር አላችሁም? ግን መፈተሻለሁ፣ እንፈትሽ። የሚያዋጣን ከሆነ እኛ ምን አደረግን? እንደተባለው ከሰላሳ ሺህ በላይ ሟለ ሕፃናት ገንብተናል። ባለፉት አምስት ስድስት አመታት ከሰላሳ ሺህ በላይ በዚያ ምክንያት መምህራን የቀጠርነው ለምን? ልጆች ቤት ከሚውሉ ጓደኞቻቸው ጋር ቋንቋ እየተናገሩ ስጠኝ አትስጠኝ እየተባባሉ ለአንደኛ ክፍል ቢዘጋጁ ይሻላል። እንደዚያ ካልሆነ ውሎ አድሮ የተሻለ ብቃት ያለው ሰው አናገኝም በሚል ሂሳብ ነው። ለምሳሌ የትምህርት በጀት ቢጨምር፣ በጀት ችግር አለ። ሁለት ሶስቱ አንስታችኋል። አንድ ዩኒቨርሲቲ ያለው በጀት ከራሱ ከትምህርት ሚኒስቴር ይበልጣል። ከራሱ ከትምህርት ሚኒስቴር ቢሊየንስ እኮ ነው የሚመደበው። ጓዶች አታቁም እንዴ? ምን ያደርጋል፣ ዩኒቨርሲቲ ስታዲየም፣ ሆቴል፣ አጥር። ለዚህ እኮ ዩኒቨርሲቲ ይቁም ያልነው። ዩኒቨርሲቲ ማለት የኮንዶሚኒየም ግንባታ ማህበር ማለት አይደለም። ለምሳሌ ጅማ ዩኒቨርሲቲ ጤና ላይ የሚሰራ ከሆነ ይሁን፣ ሆስፒታል ይገንባ ሌላ ደግሞ ያለው አዳማ ዩኒቨርሲቲ ሳይንስ ላይ ከሆነ የሳይንስ ላብ ይገንባ። ፋሽን እኮ ነው ሁሉም ሆስፒታል ፋሽን አይደለም። ይጥቀመው አይጥቀመው ሁሉ ስታዲየም፣ ሁሉ የሆነ አጥር ፓላስ ይመስል ይሄ ሁሉ ብር ይወጣበታል። እያንዳንዱ ዩኒቨርሲቲ የሚወስደው ገንዘብ ብትደምሩት የትኛውም ተቋም ኢትዮጵያ ውስጥ ያን የሚያክል በጀት የሚወስድ የለም። በተነጠራት ዩዝ ጉዳዩን በድምር ነው ማየት ያለባቸው። ከእኛ ቋት ሲወጣ የምናሰላው በዛ መንገድ ነው። ሁለተኛ ሃይስኩል ስኩል አግዙ ደግፎ የተባለው በቅንነት ለምሳሌ ወንድሜ እንደሚያነሳው እውነቱን ነው። መታገዝ የሚፈልጉ ክልሎች አሉ። በአየር ጸባይ ምክንያት በስራ ባህል ምክንያት ብዙ ማይተጉ ክልሎች አሉ። ማገዝ አለብን። ግን ደሞ ወንድሜ ማወቅ ያለብን ነገር ፌዴራሊዝም የሚባል ስርዓት ኢትዮጵያ ውስጥ ይኑር ያስፈልጋል ብለን ካመን ካመን ሃይ ስኩል ማስተዳደር የእያንዳንዱ ዞን እና ክልል ስራ መሆኑ ማመን አለብን። ሃይስኩል ስኩል ሲበላሽ የፌዴራል ስርዓቱ ግን ፌዴራሊዝም አብሮ አይሄድም። ይሄ ሃይ ስኩል መገንባት፣ የሃይስኩል መምህር መቅጠር፣ የሃይ ስኩል ደሞዝ መክፈል፣ የሃይስኩል ስኩል መምህር ቤት ቦታ መስጠት የእያንዳንዱ ክልል ስራ ነው። ያን እንሻል ስንል ፌዴራል